አብርሽ እና ሩት አይታረቁም። ሩት ተመጣች ለስራ ነው እንጂ የአብርሽ ፍቅረኛ ወይም የአብርሽ ሚስት አይደለችም ስትሉ የነበረ እንግዲህ ዛሬም መልሳችሁ ምን እንደሆነ ባናውቅም፣ እንግዲህ አብርሽና ሩት ታርቀዋል ፍቅርም እንግዲህ በመጨረሻም ያው ታሪክ ሰርታለች ማለት ነው። አሰላሙ አለይኩም ወረመቱላ ወበረከቱ የተከበራችሁ ቤተሰብ ሰላም ብያለው። ኔዳኒ አልሐምዱላ። እንኳን ደስ አላችሁ ግሬስ ፋሚሊዎች፣ እንግዲህ ወዳጆቻችን እንኳን ደስ አላችሁ። ጠላቶቻችን ደግሞ እንግዲህ ምንም ማድረግ አይቻልም። ባይታረቁም ሩታ የመጣች ለስራ ነው፣ አብርሽ የሚወድ ፍቅር ነው። አብርሽ ሌላ ፍቅረኛ ለው ሩታ የመጣች እኮ በቃ ኮንትራቷን ምንድን ነው እቴ ኮንትራቷን ጨረሰች እና ኮንትራቷን ስለጨረሰች መውጫ አትሆኑ ምናምን ነገር እንዴ ስራ የእሱ ነው እንዴ እናይቱ ብከፍተውና ምን ስራ የስሆላችሁ ማለት በቃ ስራ ነበረ ስራዋ በቃ እና ስራው ምንድነው ደሞኛ ስንሟገት የነበረ ለሩታ የሚሰጣ ስራ በጣም አስለቃሽ እና በጣም የሚደብር አንዱን ከፍ አንዱ ዝቅ ለምድር የምታደረጉ ብለን በጣም ነበር ስንናደድ የነበር። በነገራችን ላይ እኔ እንጃ፣ ሩታ በጣም ነበር የምታለቀስ። ግን በስራችሁ መካከል የሆነ ነገር የክፍተት ነበረባችሁ። ያንን ክፍተት ደግሞ ባልና ሚስት ሆኖ ማንም አይጠላለም፣ እንኳን ባልና ሚስት ያው እግርና እግር ይጋጫል ነው የሚባል አይደለ? ስለዚህ ሩታ እና አብሽ ደግሞ ያን ነገር ተፈጠረ። ዛሬ ደግሞ እንግዲህ ፍቅር እንዳያቸዋት የአዲስ አበባ ሰዎች ሊያስቀምጡኝ አልቻሉም እና እባክሽ ለእኔ ስትይ ቢሆን እሽ በይ ብላታለች። ሩታ ደግሞ ቀና ልጅ እና ቀና ልብ ስላላት እሽ ብላት እንግዲህ ዛሬ ቀርታለች ማለት እናንተ። መጨረሻ ላይ ግን ሩታ ቀርቻለሁ ቀርቻለሁ ስትላት ፍቅር ምን አደነዘዛት ማለት ነው? ፍቅር በሆነ ነገር ድንግዝ አለች። ደስታ ነው ወይስ አልጨርሰው እናንተ ጨርሱት። ብቻ መጨረሻ ላይ ዝም ናቸው እየተማ የሆነ ከሆነ የሆነ ከመሳማ በፊት ከመሳማ በፊት የሆነ ነገር አይታችሁ መታችሁ ወይም ካስታውሳችሁ ከዚህ ላይ አዎ እንደዚህ ነው የሆነ ነገር እናንተ ብቻ የተሰማችሁ። እኔ ግን የመጨረሻ ላይ ከመሳማ በፊት ፍቅር ቀርቻለሁ እያለቻት የሆነ ሀሳቧ በጣም ሩቅ ቦታ ነበረ እና ለምን እንደሆነ ብቻ እኔ የገባኝ ነገር አለ። እናንተን ደግሞ አላውቅም። ለማንኛውም እኔ ዛሬ የመጣው እናንተን ልዋቀስ ወይም ያንን ሰው ልወቅስ ሳይሆን በጣም ደስ ብሎና ለምን ሩታና አብርሽ አይጋቡም? ሩታና አብርሽ ፍቅረኛ አይደሉም። ሩታና አብርሽ፣ ሩታ ይመጣልሽ ለስራ ነው። በቃ ኮንተራ ተንጨርሳለች ምናምን ምናምን እንደምን ሰውሽውና ያው አንድ ሰው የማይጣል የለም። እና ስለዚህ ፍቅርም እንግዲህ በእና አብርሽ በናብረሽ በዚህ ከፊልሙ ፊልም እንበለው ወይስ ጠብ እንበለው፣ እኔ እንጃ ብቻ አላውቅም። የሆነ ዝብርቅብቅ ብቅ ያለ ህይወት ስለሆነ ሊገባኝ አልቻለም። እና ያው እሷም ያው ቻላሏን አሳድጋለች። እሷ ቻላል በጣም ሞቶባት ነበር ማለት በጣም በጣም ቅዝቅዝ ሞቶባት ነበር፣ የፍቅር ቤተሰቦች ማለት ነው። ከእናንተ ከመሳደባችሁ ይልቅ ቻላሏን ማለት ነው። በቲክቶክ አዘዋውሩላት የሩታና የአብርሽ እኮ በቲክቶክ እኮ ስለሚያዘዋውሩላቸው ደስ ትልቅ ደረጃ የደረሱ እናንተ ስድብን ትታችሁ ምቀኝነት ትታችሁ፣ አንድነታችን ሁላችንም በቃ የፍቅር ሆነ የአብርሽም ሆነ አብረን ከሰራን እናድጋለን። ኦዲየንሶቻችንም አንድ ከሆኑ ያው ጥሩ ነው ማለት ነው። ግን እናንተ ሁሌ ስድብ፣ ሁሌ መራገም፣ ሁሌ ዝምላችሁ ሌላ ሌላ ሀሳብ ከምታስቡ የፍቅር እንቻላል አሁን ደግሞ መልሶ ደግሞ ያን ነገር አርባሽ ሀምሳ ወይም ሰላሳ ሺ እኮ ነበረ ሲታይላት የነበረ፣ ከሁለት ወር በፊት ምናምን ከነ ማነው ባለፈው የእነማን ሰርግ ነበረ። ከነለምለም ለምሰርግ በፊት በጣም በጣም ነገር ቻላ ላይ ወረደ። ያ ረቢ፣ እኛ ደግሞ እንዳናየላቸው እንዳናየላት። አሁን የላ ታውም ብዙዎቹን ዩቲዩበሮች እኮ እናየ ነበር፣ ግን ኦዲንሶቿ ስለሚሳደቡ፣ እንዴ ለምንድን ነው በቃ እየተሰደብን የሷን ቻላል የምናመጣ ምናምን ነገር ብለን እኛም ደግሞ እርም አርገን ተሆነ ማለት ነው። እና እናንተ የፍቅር ቤተሰቦች ማለት ነው፣ አትሳደቡ፣ ስነ ስርዓት ያዙ። እኛ ደግሞ የፍቅርን ይሄርን እንድናየላት፣ ከዛ በኋላ ካየናት ደግሞ እንሰራለን፣ ከዛ ታድጋለች። እይታዊ ጨምር ብላታል። ፍቅርን ምቶኛ እኮ ማለት ነው የአብርሽ ና የሩታ ደጋፊዎች አብርሽ ና ሩታ ምንም ምንም ቢሰሩ ብንሞት እኮ እንጂ አንሰጥም። ምንም እውነትን ሰሩ ውሸትን ሰሩ በቃ ትክክል ነው ብለን የምንቀበላቸው አሁን ትክክል ናቸው እሰይ ደግ አደረጉ እያለ በቃ እንደዚህ እያለ ስላሳደግናቸው እንዲህ እነሶች ሰንዶ ጥፋት እያጠፉ እሰይ የሚሉ ደጋፊዎች ይሉናል ማለት ነው ስለዚህ እናንተም ይህን ነገር ተጠቀሙ። ከስድብ ውጭ እናት አባት ከምትሳደቡ ኦዲንስ ከምትሳደቡ የቱቨሮችን ከምየቱቨሮችን ያወጣ አጥርፍ ጓቾች ችግር የለም፣ እንዲሰደቡ ነው እነሱ ቪዲዮ የሚለቁ። ስለዚህ ደግሞ እና ብቻ ያው ፍቅር እንግዲህ በመጨረሻ ታሪክ ሰርተሻል፣ በጣም ደስ ይሆናል። እንኳን ደስ አላችሁ ብለናል እና ቤተሰቦች የቤት አዲስ ኮራቸው ሰብስክራብ ላይ እያደርጋቸው አበረታቱ። እንግዲህ ፍቅር ዛሬ በመጨረሻ ታሪክ ሰርታለች። እና እናንተ ምን አያችሁ? ምን ተሰማችሁ? እስኪ ደስታችሁን ኮመንት ስላል